ምንም ከምትልም አይለቁስ? ወይ ኩላሊቱ ምን አመናት? ምን እያደረግክ ነው እንዴ? ልቀቀኝ ባክህን። እኔ ምንም ነገር ለማንም አልናገርም። እመነኝ ባክህን፣ ልቀቀኝ። ቆይ ለምን ለምታስብ? እኔ ምን አደረግኳችሁ ደግሞ? ከኔ ምን ትጠቀማላችሁ? ምንም። ኪንጎ ግን በአንተ ብዙ ነገር ማግኘት እችላለሁ። እንዴ ቤዛ፣ ቆይ ምን ሆነሻል? ምን እያደረግሽ ነው? እኔ እኮ ካንቺ ጎን ነው የቆምኩት። እንዴት እንደዚህ ታደርጊብኛለሽ? ቤዛ፣ ባክሽን፣ አስለቅቂኝ። ተዋት በቃ፣ እውነቷን ነው፣ ልቀቃት። እርግጠኛ ነሽ ቤዛ? አዎ መቼ ስየሚያጠራጥር ነገር የለንም። ማቲ ነው ነገርኩሽ እኮ እኔ ወደ ቤት ግቢ አዴ መታ አዴን እያፋጠጥኩል ነበር። ግቢ ካልክ ግን እገባለሁ። የእኔ ፍቅር ማንንም ሰው አትስሚ እሺ። እኔ በጣም ነው የምወድሽ ሮሚ። ያለች እንዴ? እሷን ፈልገሽ ነው የመጣሽ? አዎ አሽኖ እና እሷ ላይ ነው የመጣሁት። ደስ እንዳለሽ። እኔ ግን ስለመጣሽ በጣም ደስ ብሎኛል። በጣም ናፍቀሽኝ ነበር። ሳስበው እንደ ይሄው ብር ከየት እንድናመጣ ፈልገ ነው ይሄውልህ ትሰማኛለህ ማለት ነው ኪንጎ አንድ ነገሪው ና መጥቻ አለበት ነው መደፋሽ አንቺ ያምሻል እንዴ በሽተኛን ያምሻል ባኮ ወደዛ ታዲያ ነው ይሄውልሽ ተረጋጊ እዚህ ቤት ምን ትሰሪያለሽ ሮሚን እናሽን ላይ ነው እትዬ የሉም እንዴ የለችም ሁሉም የሉም ወደ ቤት ሊዱ አንቺና ዴቭ ልትጋቡ እንደሆነ ነገረችኝ። እውነት ነው? አዎ እውነት ነው፣ ግን አሁን ገና ነው። ሰርጉ ሽምግልና ነው ነው? ምን አዳይ፣ ዴቭ ልታገቢው ነው? አዎ መጋባታችን አይቀርም። አይ አታደርጊው። እንግዲህ አንዴ ተወስኗል። ምንም የሚቀየር ነገር የለም። አዝናለሁ ፍቅር። አታደርጊውም አዳይ። ያውቀሽ ነው? ሆኗል። እንግዲህ ፍቅር በቅርቡ ጠብቂ። ቆይ አንቺ ራስሽ እንዴት ነው የምታየው? እንዴትም አላየሁም። ቆይ እንዴት አየሁት? እሱን አንቺ ታውቂያለሽ ግን ደግሞ በዴብ ቀልድ የለም፣ እጅሽን ሰብስቢሺ። አንቺ ስላልሽ ምንም የሚቀየር ነገር የለም። ሽ ፍቅር ሌ በቃ ቴኒት ሶን ታያት። እሺ ቤዛ አታስቢ። ሌላ የሰማሽ ምንድን ነው? አዲስ ነገር አለ? ምንም እንደት? ምንም ትኛለሽ። ቅምጥል ቤት ሄደሽ ለቅሶ መድረስ ካለብሽም ድረሽ። ምን እንዳሰቡት ነገኛለሽ። ለቅሶ ቤት? አዎ ለቅሶ ቤት። እሺ ሄዳለሁ። አንቺ ዲዱ ሲኑ ይህ እንዲነሽልኝ ዱ ቆንጆ እንዲነሽ አለውልሽ ሊዱ እንኳን እንደናመጣሽ። እዚህ ጋር ቆማችሁ አብራች ምን እየሰራችሁ ነው? ምን መሰለሽ ጓደኛዬ ኪንጎ ቲና፣ ወይኔ ጉዴ ተሳስቼ ነው ቤዛ፣ ይቅርታ በጣም ይቅርታ። ቆይ ስለምን ደ ቆማችሁ የምታወሩት ሊዱ? ሁሉንም ነገር አትጠይቂ። አዎ እኔ ኪንጎ የት እንደሆነ አላውቅም። ቲና ሊዱ ከመጣለች ማለት ነው። በሩ ስተንኳኳ አሹ እንግዲህ ማነው ጥጋበኛ እያለ እንግዲህ ሊዱን ሲያያት አሹዬ እያለች እንግዲህ ጤና እዚህ ቤት እንደምትኖር ነግራኛለች። እዚህ ቤት ጥበቃ ሆኜ ተሹም እንኳን ደህና መጣሽ ይላል ማለት ነው። አይ በጣም ደስ ይላል ትለዋለች ማለት ነው። ከዛ በኋላ ሩታ ትመጣና ሀይ ሩታ፣ እንዴት መጣሽ? ምን ነው መዛ ምቀር መስሎሽ ነበራ ቤቷ አሁን ሊያስጠላኝ ነው ስትል እና ካስጠላሽ ምን ትሰሪያለሽ? ሁልቅ ነው ሁልቅ ማለት ነው ሌባለን አው አለነ ጊቢ ሌዱን ዴ ወንድሜ እያለች እየተጠራች ትገባለች ማለት ነው ሩታን እንግዲህ ሉዱ በመጣውታ በጣም ደስ አላላትም ከዛ አሹ ቆይ ምንድን ነው ከሴቶቹ ያለች ችግር አንቺ ራሱ ሴት አይደለች እንዴ በዛ ላይ ደግሞ ሌዱ ዘመድሽ ናት አዎ በአባቴ በኩል ቤተሰብ ነን ግን ደግሞ ልጅቷን ምንም አልተመቸኝም አታያትም እንዴ እንዴት እንደሚያደርጋት እያለች ሊዱ እንዳንቺ እዋህናት ትንሽ ቅብጠቷ እንጂ ይላታል ምኗ ታቃለች አይደል እንዴ? ያለችው ታዲያስ፣ አንተ ምንም አታውቅም። ምን ያክል ምሳሌ እንደሆነች ግን ይሄን ያክል ምን ብታረግሽ ነው? የሆነ ነገር የምታደርገኝ እንጂ ናት። መቼም አይኔን እያየ የሆነ ነገር አታደርገኝም። አሹ በይ አትናደጂ፣ አንቺ ስትስቂ ስትጫወቺ እንጂ እንደዚህ ሲከፋሽ አያምርብሽ። መሳቅ ነው ያልከው? አሁን ባላች ልጅ ካለች ከየት ይመጣል መሳቁን? ማታያትም እንዴት እንደሚያደርጋት እያለች፣ አሹም እንግዲህ በቃ አትጨማለቂ ላታል ማለት ነው። ቤዛን እንግዲህ

ከዛ ወንድሟ ለምንድን ነው ሄዳ በተቆሙን ስለምትለቅ ያት አለች። እንደዛ አይነት ሲሰጥ መስራት የለብንም ለይ ወጪ ነው እያለ ለቤዛ ወንድም ለቤዛ ነው ወጪ እያለ ጎትቶ ያወጣታል ማለት ነው። ቴና በጣም ተናዳ ተበሳይታለች። እንግዲህ ኪንጎ እንግዲህ እሱም እንግዲህ እጀግሩ ታስረዋል እንግዲህ ምንም መሄጃና መውጫ አጥቷል ማለት ነው። ይቺ የቤዛ ስራ እንግዲህ በጣም በጣም አደገኛ ናት ማለት ነው። ከዛ ወንድሟ ቤዛ ምን ያደረግሽ ነው በጣም ጥሩ ስራ ነው የሰራው፣ ግን ለጊዜው ጤና አታስፈልገንም እያለቻት ከዛ በኋላ ወንድሟን እንግዲህ አውሬ እንደሆነ ሁለቱም አውሬ ወንድሟ እና ቤዛ በጣም አደገኛ ሰው እንደሆኑ አይተናል ማለት ነው። ከዛ በኋላ ትመጣና ቤዛ ተገባች ትቀመጥና ወንድሟን እንግዲህ ለሩታን እንግዲህ እጇን ጨማድዳታል። በእናትህ ምን ያደረግነው ስትለው ጊዜ ልቀቃት ትላለች። ከዛ በኋላ ቅምጥልን አዝና ቁጭ ብላ ነበረ። ኪንጎ መንገድ ላይ ላይ ይሆን ምን እሺ ማዘር ዋስ ማዘር አቃም ሄዳለች። ማዘራ ግን እንደዚህ ስላየዋት በጣም ደስ ብሎኛል። እድሜ የሌሊ ለምለም እንግዲህ ብዙ ነገር ነው ያገዘች። ለምለም ያራዳ ልጅ ናት። ባባ ያስቀመጥልሽን አንደብሽ በጣም ደስተኛ ነኝ ትለዋለች ማለት ነው። በኋላ ዳይመንድን ወደ ቅምጥል ቤት ግብት እንግዲህ አማ ነው ሲላት፣ ይላል አንተ በብረት አለህ ትለዋለች ማለት ነው። እኔማ አለሁ፣ እንግዲህ የት እጠፋለሁ፣ አለሁኝ። ዛሬ ደግሞ ከተገኘህ የቅምጥል ሳቋን እንጂ እምባዋና ላይም ብለህ ነበርም እንዴ? ተቀይማችሁኝ እንዴ? አልተቀየምንህም፣ ግን ዳይመንድ፣ ከዚህ በኋላ አንተና ጓደኛህን እህቴን አይደለም አስቀየም ትንሽ ብታስቡት እንኳን አጫውታቸዋለሁ ይላል ባቡሬ ማለት ነው። ዳይመንድ ምን እሺ፣ ኪንጎ የት ሄደ? አላየሁትም አንተ ላይ ጠይቀህ እንጂ ከአንተ ጋር ከወጣ እሱማ፣ መጥቶ ነበረ ግን ቅምጥል ብቻዋ ነው ብሎ የሮጠ ነው የመጣው። ቆየት ሄደው ነው እኔ ራሱ አሁን ነው የመጣሁት። ምናልባት ሌላ ቦታ ከሆነ ምናልባቱ ሄጃለሁ ብለካ። ሲጀመር ከእኔ እና ከሷ ውጪ ማንንም አያቅም። ዳይመንድ እርግጠኛ ነህ? እደዛ ብሎ ነው የወጣው። እና ታዳ ወዴት ነው ሄደው? አዳይ የት ነች አዳይ? ለምለም ጋር ናት። በቃ ዞር ዞር ብዬ ልፈልገው መጣሁ እያለ ብቻ፣ ወዴት ነው የምትሄደው? አብሬህ ነው ምመጣው እያለች አስኪ እቺ ልጅ ውሰዳት አየር ትቀበል እያለ ባቡሬን እንግዲህ ቅምጥልና ዳይመንድን እንግዲህ ኪንጎን ፍለጋ ቀጠሉ ማለት ነው። ምንም የሚይዙ የሚጨብጡት ነገር ጠፋባቸው። ማለትም እንግዲህ ቤዛ የሰራችው ስራን ማይታሰብ ነገር ስለሆነ ኪንጎን አስራ አስቀምተዋለች። እንግዲ ታስፈራራቸዋለች፣ ኩላሊቱን ብር ካላካቸው ኩላሊቱን አውጥተን እንወስዳለን በማለት ለነሱም ታስፈራላ ታስፈራለች ማለት ነው። ለቀጣይስ ምንድ ነው የሚፈጠረው? ኪንጎ ያመልጣል ወይስ እንዴት ነው? ብሩስ ይከፍለዋል? ለቅምጥ ለአባቷ ቤት ትሸጣለች ወይስ አትሸጥም የሚለው ነገር አብረን እናያለን፣ አብረን እንመለከታለን ማለት ነው። ሊዱን እንግዲህ ዴቪን ስታይገኝ የኔ ቆንጆ መጣሽልኝ እያለ ሁለቱም ሰላምታቸው አንተን ሰላይ አያስችልኝ መጣሁ አለ። ጥሩ ነው ያደረግሽው እንኳን መጣሽልኝ። አሁን ከመንገድ ስለመጣሁ አረፍ ብዬ እንውጣ። ወዴት ቴና ጋር ነው? ጤና ጋር ለምንድን ነው የምንሄደው? እንግዲህ ሰላም ናት ነው ዴብ አንተ ምን ከሆነች የክም አላደረካትም አላደረካት ምን ስለሌለው ደብሯት ነበረ። አንተ እንደውም ተቀልቅላ መጣ ጉድ አደረካት። እኔ ምን ጉድ ማደርጋ? ጭራሽ ልታሰብጣት አይደለም አዳይ ላገባት ነው ያልከው። አዳይ የት ናት? ለለምን ጋር ናት። በቃሽ መጣሁ እያለች እንግዲህ እንግዲህ ዴብን አሁን በቃ ተሸሸርሽም እያለ እንግዲህ የቀዋን በጣለችበትን ቦታ ያነሳላታል ማለት ነው ዴብን እሷንም እንግዲህ እየሮጠች ወደ ኪች ትገባለች ማለት ነው። እንግዲህ ለምለምና የበረከት እናትና አዳይ እንግዲህ ስለሌላ ነገር አጫውተ ነበረ። አንቺን የመሰለ ቆንጆ ልጅ ላይ እንዴት እንደዚህ አይነት ነገር ያደርጋ? አላቀ ማዘሯ እያለች ለምለም። በሰዓቱ ለኔ በጣም ከባድ ነገር ነበረ። አንቺ ማ እንዴት አይከብድሽም የኔ ወርቅ፣ እዚህን ያክል መጨካን ጌታ መጣው አይ ወንዶች እያለች ለምለም ከሆነች በጣም ጠንካራናት። እንግዲህ የንጹህ ፍቅሯ ጥሩ ሄደዋል። ይሄድ፣ ምን አባቱ። እቺን የመሰለች ልጅ ቀረበት እንጂ በመሃል እሷ ተጎዳች እንጂ አሁን ደህና ነኝ ማዘሯ፣ ምንም አትጨነቂ። በሰዓቱ የሚታለብ ስላልመሰለኝ ትንሽ ከብዶኝ ነበረ። አሁን ግን ደህና ነኝ። እናንተን የመሰለ ቤተሰብ ስላገኘው፣ ባይበጅሽ ነው በቃ ታዩ። አዎ ማዘሯ፣ ትላለች። ፈጣሪ ምን ወደ ሰው ሲወስድብን ከዛ የተሻለ እንግዲህ ብዙ ሰው ይሰጠና ብለን ማሰብ አለብን። ፈጣሪ እንዳልተወኛ ያወቁት እንግዲህ ባቡሬ ሲሰጠኝ ነው። በዛ ሰዓት ማንም ከዛ ነገር ያወጣኛል ብዬ የምትማምንበት ሰው አልነበረብኝ። አዳይ ብትሆን ከቤት መውጣት አትችልም ነበረ፣ ስራ ይበዛባት ነበረ። ግን በዛ ሰዓት ቤኪ በራሱ መንገድ አገዘኝ። ከዛ በኋላ አንቺን መጣሽ፣ አባባንም አገኘው፣ ሁላችሁም አገኘው። የሁሉ ነገር የሆነው እንግዲህ የላ ከሄደ በኋላ ነው። አንዳንድ ነገሮችን እኮ ለበግኖ ብለን ለማሰብ እንግዲህ ፈጣሪ ለበግኖች ሊቀይረዋል። አዎ ሰላም የልክ ብለሻል። ዋናው ጤና ነው አዳኝ ብትሆኝም ከሰላምዬ ብዙ ነገር ተማሪ። እሱ ማያገባሽ ከሆነ ማለቴ ነው ሁሉም ነገሮች ላይ አንዳንድ ነገሮች ላይ መጠንቀቅ አለብሽ። አዳኝ ግን ቢሆንም እኔ ያሳልፍኩት ነገር አንቺ ላይ ተጽዕኖ ሊፈጠር አልፈልግም። አታስቪዲሊ ምንም ነገር አይኖርበትም። አሁን ከፈቀዳቸው ትልቁ ቤት ልሄድ ልታደርጊ፣ ሮማን ለማየት ሌላ ቤት የማን ቤት ነው? አዳ የምንሰራበት ቤት ነው። ማዘርባ ለምንድነው ካስወጦች በኋላ ዛ ቤት ሮማንን ለማየት ነው? እሱ አዛ ቤት ነው የምሰራ በታያ ነበረ ከሆነ ጥሩ ሺ በቃ ሂጂ ትላለች ማለት ነው። የባቡሬ ማለት ነው እንግዲህ በቀጠይስ ምንድነው የሚፈጠረው? ኪንጎንስ ይለቀቃል? ከምትል አባሷ ቤት ትሸጥና እንግዲህ ብሩን ትሰጣለች ወይስ እንዴት ነው የሚለው ነገር በቀጠይ ክፍል እና ያለን። ይሄንን ድራማን ከወደዳችሁት እንግዲህ ሀሳብ አስተያታችሁ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ማለት ነው የዛሬ የነበረን ቆይታ በዚህ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።